አስባችሁ ታውቃላችሁ? በጣም የምናፈቅረው ሰው የሚተወና ችላ የሚለን እኮ ኢነርጂያችንን አሳልፈን ስለምንሰጥ ነው በብዛት እንጂ እኮ ምንም መጎብሎን አይደለም። ያንን ግን ኖቲስ የምናደርገው መቼ እንደሆነ ታውቃላችሁ? ያንን ፓወር መውሰድ ስንችል ነው ከነሱ ላይ። በጣም በቀላሉ ወንድ ልጅን እውነተኝ ነው የምልሽ እንዲ ጸጽተው አንቺን መቶ ወይም አንቺ ላይ መኩራቱ ችላ ማለቱ ማድረግ ትችያለሽ። ያንን ግን ማድረግ የምትችይው ምን ሲሆን መሰለሽ ፈቃደኛ ስትሆኑ ነው። በጣም ራሳችን ላይ ጨካኞች ሆን ማለት ነው ራሳችን ላይ ራሳችን እንደምንጨክነው አሁን ወደድኩት ተወኝ ሰው ለወደድኩት መልካም ስለሆንኩ ለጥሩ ስለሆንኩለት ችላ አለኝ የምትዩው ልጅ ራሱ አንቺ ራስሽን ላይ የጨከንሽውን ያክል እሱ አልጨከነብሽም። ስለዚህ ማንም ለራሳችን እንደሌለ ነግራን ለራሳችን ምን ማድረግ አለብን? እንደዚህ አይነት በደልን ወይም እንደዚህ አይነት ጥቃት የሚያደርሱብንን ሰዎች በቀላሉ እንደነገርኳችሁ መንገድ ተከትለን ምን አድርገን እና በምን አይነት ሁኔታ ውስጥ ሆኝካሽ ከኔ ጋር የተወሰኑ ደቂቃዎችን መቆየት እሱ ብቻ በቂ አይደለም። ቆንጆት መተግበር ከተገበርሽ እውነቴን ነው የምልሽ፣ ይሄን ነበር የወደድኩት፣ ከዚህ ጋር ነበረ ጊዜ ያጠፋል፣ ለዚህ ነበረ ዋጋ ልከፍል የነበረ ሁላ ልትይው ትችያለሽ። ምክንያቱም አብዛኛዎቻችን ለማይገባቸው ሰዎች ነው ፍቅራችንንም ጊዜያችንንም ምናልባት ውበታችንን የምንለግሰው። ስለዚህ የተውሽና ችላ ያለሽን ወንድ ስለወደድሽው እንዴት አድርገሽ ነው እነዚህን ማድረጉ አንቺ ላይ እንዲጸጽተው ማድረግ የምትችይው? ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዮድ ሃውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ቀላል የምናደርግበትን ሀሳቦች እናነሳበታለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ከታች ሰብስክራይብ የሚለውበትን ይኖራል እሱም ተጫሉ አብራቸው ደሮ ምክቷን መጫን እንዳይረሳ፣ አብራችሁን ቆዩ። አንደኛ ልክ እንደሆነ እንዲያስብ እንዳታደርጊው። አንቺን ችላ ማለቱ፣ አንቺን መተው ልክ እንደሆነ እንዲያስብ ካደረግሽው ያበቃል ማለት ነው። መቼም አይጸጸትም። ልክ እንደሆነ ያስባል፣ ይኮራል፣ ይበልጥ ይገፋሻል፣ ይበልጥ ይርቅሻል። እነዚህን ስሜቶች ደግሞ የምትሰጪው ምን በማድረግ መሰለሽ? የመጀመሪያ በመለማመጥ፣ ሁለተኛው ደግሞ በመለመን፣ ሶስተኛው ምን ተፈጠረ፣ ምን አጠፋው ለምን እያልሽ እየተመሳለሽ፣ አንዴ እኮ አይደለም አንዴ ሁለቴ። ሁላችንም እንኳን ለምንወዳቸው ድንገት ላወቅናቸው ሰዎች ራሱ የተለየ ባህሪ ሲያሳዩ ምን አድርጌ ነው የሚል ጥያቄ ይኖረናል። ነገር ግን ይህን ጥያቄ ካቀረብሽ በኋላ መልሱ ተመሳሳይ ከሆነ ይህንን ለማረጋገጥ የእሱን ሪያክት እየተከተልሽ አንቺ ተማጽኖ ከያድሽ አለቀልሽ ማለት ነው። ነገር ግን በተቃራኒው እነዚህን ነገሮች ዴፊኔትሊ ስታቆሚ፣ ፎከስ ራስሽ ላይ ስታደርጊ ለምን እንዴት ምን ተፈጠረ እንዴት ነው የማትለው ለምን ተቀየረብኝ ለምንድን ነው የማትለው ብሎ እሱ መጨነቅ ይጀምራል እሱ ማንን ነው የተውኩት እስኪ ነው የመሰለሽ ደም ደም ማጣት ላጣት የቻልኩት የሚሉ ጸጸቶች ይመጣሉ ምክንያቱም ምን አለሽ ዋጋሽን ታውቂያለሽ ለራስሽ ክብር አለሽ ራስሽን የምታይበትን አንግል በደንብ ታሳይዋለሽ ስለዚህ ራሳቸውን የሚወዱ የሚያከብሩ ለራሳቸው የሚጨነቁ የራሳቸውን ዋጋ በራሳቸው ልክ ያስቀመጡ ሰዎች ደግሞ ሰዎች ከተዋቸው ወይም ከገፏቸው በጣም ነው የሚደነግጡት። ምክንያቱም በማፍቀርሽ ነው እምለሽ ስሰጩ ሊሆን ይችላል። ፍቅር የአይቶት ማያውቀው ነክቶት ምንም ጭራሽ ፊል አርጎት ማያውቀውን አለማስጎብኝተሹ ሊሆን ይችላል ይህንን ባህሪ ያመጣው። ስለዚህ አንቺ ከለመንሹ ከተለማመጥሹ፣ ጭራሽ ራሱን ተጣራ ነኝ ለማይገባው ቦታ ላይ ያስቀምጥና ምን እንዳጣ ራሱን ውቲስ እንዳረግ ታረጋለሽ። በቀላሉ እንዲፀጽተው የምታደርገው አንቺን መተው ወይም አንቺን ችላ ማለቱ እነዚህ ድርጊቶች ባለማድረግ ልክ እንደሆነ እንዲያስብ ባለማድረግ አንቺን ችላ ማለቱ ወይም መተው ልክ እንደሆነ የምታረጋግጭለት አብረኸኝ ሁን ብለሽ በመለመን በመለማመጥና አብሬክ ለመሆን ምን አይነት ዋጋ ልክፈል የሚሉ ጥያቄዎችን ካቀረብሽ አብቅቶልሻል የኔ ቆንጆ። ነገር ግን ከነዚህ ነፃ ከሆኑሽ እሱ ልክ እንዳልሆነ እንዲያስብ ከነዚህ ነጻ ከሆንሽ የሚጠብቀው እነዚህን ስለሆነ፣ ምክንያቱም በፍቅርሽ እርግጠኛ ወይም እንዳፈቀርሽ እርግጠኛ ሲሆን ያመጣው ባህሪ ነው። ብዙ ሰው እንደዛ ነው የሚሆነው። ስለዚህ ምን እንዳጣ ፊል እንዲያደርግ ስፔስ ይሰጫል። ርቀትሽን ጠብቂ ከእንደዚህ አይነት ሰው። የዛኔ ይጸጽተዋል። ቃል ገባልሻለሁ። ሁለተኛ አንቺን መተው ወይም ችላ ማለቱ ወንድ ልጅን እንዲጸጽተው የምታደርጊው በትልቁ ምን በማድረግ ነው? እስቲ ዝም ብለሽ ራሱ ስታስቢ አንቺ ላይ ማየት የሚፈልገውን ወይም ስራችን መስራት የሚፈልገውን ነገር ጭራሽ ካይምሮ በላይ ወይም ካልጠበቀው ነገር ውጭ ሲሆን ነው ሊጸጽተው የሚችለው ሁሌም እንደዚህ ናቸው እነሱ ብዙ ጊዜ ከተወሽ ወይም ልክ እንደወደድሽው ፍቅር እንደያዘሽ ካንቺ ሲያቅ ወይም ጥሩ ፍቅር መስጠት ስትጀምሩ ይሄና ምል ካመጣ ሀዘንሽ ማየት ወድቀሽ ማየት ከፍቶሽ አዝነሽ ማየት ነው የሚፈልገው ስለዚህ በዚህ ፋንታ ምን ትሰጫዋለሽ አፕዴት የሆነ ማንነት ትሰጫዋለሽ መጀመሪያ ለመናፈሉ ለልምምድ ከሌለ ኦረዲ ያንን ስቴፕ ልናደርገው እንችላለን። እንደ ስተት ቁጠሪ፣ ሁሉም ሰው ይሳሳታል። ያንን ማድረግሽ እንዳለ ሆኖ ብትለምኝ ራሱ አሁን ላይ ግን ዛሬ ከሆነ ቪዲዮ ያየሽው ከዚህ በኋላ መነሳት መቻል መቻላል ለራስሽ መድረስ አለብሽ። ራስሽ ላይ መጨከን የለብሽ። አዲስ ነገር ሞክሪ። ፊዚካል ከሆነ መቀየር ካለብሽ ሜካፕ፣ ፀጉር፣ ስታይልሽን፣ ጠረንሽን፣ ዋላ ራስሽን ጠብቂ፣ ቆንጆ ሆነሽ አንጸባርቂ። ጭንቅላትሽን ማይንድ ሴትሽን እንደዚህ እንዳታስሪ፣ ስለ እሱ እንዲያስብ አይምሮሽን ልብሽ ስለ እሱ እንዲጨነቅ ወደ እሱ እንዲጎትተሽ ወደ ትዝታው እንዳያስረሽ መጠንቀቅ መቻል አለብሽ። ሙዚቃ ማጥፋት ካለብሽ አብራችሁ ሄዳችሁበት ሚሮ ከዛ ርቀሽ አፕግሬድ ማያቃትን እንደ እሷ አዝናለች ብሎ ሲጠበቅ አንቺ ደስተኛ ሆነች ቆንጆ ሴት አዴት ሆን ፖስት ስታደርጊ ሲያይ ፌንት ነው የሚሰራ። እንዲያ አመለጠችኝ ነው የሚለው። እንዲ ናቸው ወይኔ ነው የሚለው እችን የመሰለች ድነ ያመለጠች እሪ ነው የሚለው። በዚህ መሀል ምን እንደምታገኝን ልንገርሽ። አንቺ ይህንን ለማድረግ ጎበዝ ከሆንሽ ጥንካሬው ከገኘሽ አዲስ የሚገርም የራስሽን አዲስ ኒው ቨርዥን ታገኛለሽ። ማንም ሊነካው ማይችለውም፣ ማንም ሊሆን ተመልሶ መጥቶ አብሮሽ ልሁን ብሎ የሚለምንሽን ማንነት ታገኛለሽ። እንኳን የድሮው አልኳቸው አዲሱ እራሱ መምጣት ይፈልጋል። ግን አንቺ ማትነኪ ነው የምትሆኚ ምክንያቱም ተምረሻል፣ አፕዴት ሆንሻል ምን ማድረግ እንዳለብሽ ታውቂያለሽ። ማንም ዝም ብሎ ሊነካሽ የማይችል እውነት፣ ጭራሽ አትመለሽም ከሱ ጋር። ግን ያንን ማድረግ መቻል አለብሽ። ለራስሽ አብዴቱኝ፣ ጨክኝ። ምናው እሱ ከአብሮሽ እንዲሆን በልመና በምናምን ለመመላለስ ጨካኝ ሆነሻል። እራስሽን ለመቀየርም ጨካኝ ሆኑ። የግዴታ ራስሽን ካልቀየርሽ፣ ከአስተሳሰብ አንስቶ እስከ ፊዚካል፣ ከምትውይበት ቦታ ስቶ እስከምታስቢ ሀሳቦች መቀየር ካልቻልሽ እንዴት እሱን ውስጥሽ ታኖዣለሽ። እሱ በሌለበት እሱ ይነግሳል። አንቺ ክስምት ያለሽ ያንን ነው የሚፈልገው። ያንን ካልሰጠሽው ያብዳል፣ ይጨልላል። ሶስተኛ ስትቀኝና ስትናደጂ በታሪክ እንዳያይሽ እንዳትቀኝበት እንዳትናደጂበትም የሚያደርግሽ አንድ ፓወር ምን ተቀያለሽ፣ ስሜትሽን መቆጣጠር ለሱ ያለሽን ሊሆን ይችላል። እሱ ሲያደርገው ከውስጥ የሚገፋፉሽን ሊሆን ይችላል። ይህን ማድረግ ያቃተኝ ካልሽ እንደምንም ማድረግ መቻል አለብሽ። ብዙዎች አድርገውታል። አንቺ ከብዙዎች ብዙዎች በምን ታይሻለሽ? ስለዚህ የግዴታ ጨካኝ መሆን መቻል አለብሽ። ስትናደጂ ና ስትቀኚ የምታሳያቸው አክሽኖች እኮ እሱ የሚፈልጋቸው ናቸው። አንቺ ላይ ማየት የሚፈልጋቸው ለእሱ ደስታ እንዲሰጡት ለእሱ ልክ እንደሆነ እንዲያስብ የሚያደርጉት ናቸው። እነዚህን ደግሞ በንዴትና በቅናት ውስጥ ሆነን ሪያክት የምናደርገውን ነገሮች ደግሞ እሱን ሳይሆን ራሳችንን እንዲጸጽተን ያደርገናል። ሲያልፍ ቁጭ ብለሽ ስታስቢ ራስሽ ትንጸጸች ያለሽ ነገር ግን እሱ አንቺ እንድትቀኝ ብሎ ሊሆን ይችላል ምናልባት ሙቭ ኦንም አርጎ ሊሆን ይችላል ከሴቶች ጋር ስታይ ሊሆን ይችላል አዲስ ህይወት ህይወቱ ላይ ሀፕን ሲያደርግ ሊሆን ይችላል በቃ እንዳላየሽ እንዳልሰማሽ እንዳላወቅሽ ወይም አንቺን ባዘር እንደማያረግሽ አንቺን እንደማይረብሽ አንቺን እንደማይገርምሽ ሲያቅ ወይኔ አትወደኝም ነበር እንዴ ብሎ ይናደዳል ሲናደድ ስለአንቺ ማሰብ ይጀምራል ስለ አንቺ ማሰብ ሲጀምር የሚመጣው ዋጋሽ ነው የሰጠሹ ፍቅር፣ የሰጠሹ ቦታ፣ የሰጠሹ ክብር ይመጣል። ያንን ከማንም እንደማያገኘው እንዲገባው ታደርጊዋለሽ። ክፍተት ተፈጥሪያለሽ። ነገር ግን ስትቀኝ፣ ስትናደጅ፣ ስትበሳጭሽ ሲያል እንዴ ተመስገን ተገላገልኳት እሷን ነበር እንዴ ተገላገልኳት፣ ፍሯንችን ላልኳት ኳራቅኳት የሚል ሀሳብ ይመጣበታል። ከዚህ ራስሽን ነፃ ማውጣት መቻል አለብሽ። ልትናደጂ የምትችልበት ኦር ልትቀኝበት ምትሽ ነገሮች አሉ ብለሽ ካሰብሽ ደግሞ ኦር ያንን ስሜቴን መቆጣጠር አልችልም፣ በቃ ከአቅሜ በላይ ነው ከሽ ከእንደዚህ አይነት ቦታ ራስሽ ማራቅ መቻል አለብሽ። ስትርቂ ሞር ግሩ ታደርጊያለሽ። ምክንያቱም አዲስ ማንነት እየሞከርሽ ነው ለራስሽ ለመስጠት አብዴት ለመሆን እየሞከርሽ ነው። ደህን ደግሞ እሱ እንዲያይ ኦር እሱ ልክ እንዳልሆነ አንቺ መተውን ልታሳየው እየሞከርሽ ነው። በዚህ መሀል ንዴትና መከፋት መበሳጨት፣ ወይም መቅናት ካሉ እድል እንዳለው እስቲ ላንቺ ላይ ፓወሮች እንዳሉት መጠቀም የሚችላቸው እሱን የሚያዝናኑትና ልክ እንደሆነ እንዲያስብ የሚያደርጉት ፓወሮች እንዳሉት ያስባል። መቼም ሊጸጸት አይችልም። ከዚህ ነፃ ስትሆኝ ማንም እንዳልሆነ ስታስረጁ ነው የሚጸጸተው። ወይም ሳታፈቅረኝ ነው በ የተለያየው። ምክንያቱም ጎሉኗ እንድትወጃቸው እንድታፈቅሪያቸው ቦታ እንድትሰጫቸው ካረጉ በኋላ ዞር የሚሉት ያንን እንዳላገኘ አሳየው። የዛኔ ይጸጽታል። አራተኛ ወንድ ልጅ የሚፀፅተው በውስጥ ሰላሟ ላይ የሰራችን ሴት ሲያጣ ነው። ልክ እሱ እንደ ተወሽ ወይም ችላ ማለት ሲጀምር የሚመጡ ስሜቶች አሉ አለ ማዘን፣ መከፋት፣ ብዙ ነገሮች ነቂው ሄደሽ ምናልባት ደግሞ እንዲመለስልሽን መፈለግ ምና ብዙ የተዘብራረቁ ስሜቶች የሚያስጨንቁን የሚረብሹን ይመጣሉ። ግን ሁለኛ ጋር እንዲኖሩ ምንፈቅድላቸው እስካሁን ያነሷቸውን ሶስት ነገሮች ስናደርግ የምትለማመጪው ከሆነ ምን እንደተፈጠረ ለማወቅ ጉጉት ካለሽ ሙቮን ለማድረግ ራስሽ ላይ ለመስራት ራስሽን አብዴ ለማድረግ ውብ ለማድረግ እሱ የሚያየውም ሆነ የሚሰማው አንቺ ላይ ያደረገው ነገር ልክ እንደሆነ እንዲያስብ የሚያደርገው ከሆነ አትላቀቂም። ከሱ ላለሽ ስሜት ካልተላቀቅሽ ደግሞ ምንም ማድረግ አትችም፣ ወይም ለውስጥሽ ሰላም መስጠት አትችም። ለውስጥሽ ሰላም መስጠት የምትችይው የመጀመሪያው ይሄ ሰው አይሆነኝም ቢመለስም ደግሞ እንደሚጎዳኝ ማወቅ እንደዚህ አይነት ሰው ሳይወደኝ ነው ህይወት ውስጥ መጣ የሚለውን አክሴፕት አደርግ ያንን ካልተቀበልሽ እንደማይሆንሽ እንደተወሽ ብቻ አይደለም እንደማይሆንሽ ቢመጣም ይመጣል ባይዘ ሲያምርብሽ ስትቀየሪ ስትተዊ ስትርቂ ራስሽ ማየት ስትጀምር ይመጣል ጓዙን ጠቅልሎ ያለ አንቺ ሴት የለም ብሎ ነው የሚመጣል የዛኔ የምትቀበዩ ከሆነ ከስረሻል እስካሁን የለፋሽበት ነገር ኪሳራ ይሆናል ስለዚህ እሱን ከህይወትሽ የማስወጣት ስራ ይኖርብሻል ያ ነው እንዲጸጸት የሚያደርገው። ያ ነው ለውስጥሽ ሰላም የሚሰጥ። ለውስጧ ሰላም ያለች ሴት ደስተኛ ናት። ደስተኛ ሴት ደግሞ ራሷን ትወዳለች። ራሷ የምትወድ ሴት ደግሞ ለራሷ ምንም ታደርጋለች። ከማይገባት ቦታ ትርቃለች። ከማይገባት ሰዎች ትርቃለች። ከማይገባት ኢንቫይሮንመንትም ራሷ ነፃ ታውጣለች። ስለዚህ የውስጥ ሰላምሽን የምታመጭው እንደማይገባሽ እሱ በማመን በመቀበል ከሱ በመራቅ ነው። ይህንን ለራስሽ ማድረግ ያቀት ይችላል። ለእሱ ያለሽ ፍቅር እንዴት ሊበልጥ ይችላል? ይሄንን ለራስሽ አርጊ። እሱ አንቺ ላይ የሚያየው ሰላም፣ አንቺ ላይ የሚያየው መረጋጋት፣ አንቺ ላይ የሚያየው ደስታ ስለ አንቺ የሚያስበውን ይቀይርበታል። በጣም ሰላማዊ ስትሆኝ፣ በጣም ጥሩ ነገር ሲያይብሽ፣ መረጋጋት ሲያይብሽ አመለጠችኝ ይለ ይጸጸታል። አንቺን በተወው እንዲቆጨው ያደረጋል። ዝም ብላ ነበር እንዲ አይሉ ፍቅር ምሰጠኝ የነበረው እየሰጠችኝ የነበረውን እንኳን ሶስድባት አይጸጸታትም፣ አታወርም፣ አታዝም፣ ልቧ አይሰበርም እያለ ያስባል። አንቺ ግን እንደዛ እንዳልሆንሽ ጥንካሬሽን አሳየው ለውስጥሽ ሰላም ስጪ ለውስጥሽ ሰላም መስጠት የምትጭ መተው እንደምትችል ስታምኝ የማይሆን ሰው እንደሆነ ስትቀበይ ያንን ለማድረግ አቅም ስታወጪ ነው ማለት ያ ማለት እኔ አይገባኝም የሚለውን ሐሳብ ስታመጭ ሰላም ይሰማሻል ሰላማዊ ሴት ደግሞ ምን አይነት ነው እንዳነሳውላችሁ አምስተኛውና የመጨረሻው ወንድ ልጅ የሚጸጽተው እድል እንዳለው ካላሳየሹ ነው። ሁሌም አንቺ ላይ እድል እንዳለው ፓወር እንዳለው መምጣት እንደሚችል ክፍት በር እንደሆነ ካሳየሹ በቃ አሁን በድጋሚ ልክ እንድሆነ ታረጋግ ይችልሻል። ዋጋ እንደሌለሽ ለራሱ ክብር እንደሌለሽ ራሱ እንደማጥጂ ያለሱ ማንም እንደሆን በጣም የሚያስፈልግሽ የምትፈልግ ሁሉ ነገር እንዲያስብ ታደርገዋለሽ። እድል እንደሌለው ቢደውል እንደማታንሽ ቴክስት ብትልክለት እንደማትመልሽ ምናልባት ሶሻል ሚዲያ ላይ ሊያይሽ ይችላል። ምክንያቱም ማየት አለበት። ኦልሬዲ ማይሆንሽ ሰው ነው ተቀብልሻል፣ ሙቭ አድርገሻል፣ መሄድ የምትችል ሴት ነሽ ያንን ይህ በእውነቴን ነው የምላቸው። አንዴ ሙከራ የመጀመሪያው ጭካ ነሽ በቃ ከዚህ በኋላ አልደውልም፣ ስልኩ ላይ ቴክስት አልክለትም፣ እኔ በቃ የሌለው ነኝ በቃ አንድ ተራ ሰው ነው ብለሽ ስታሚ፣ ፍቅሩ ይቅር ፍቅሩ የተወሰነ ጊዜ ከሰጠሽው ይሄዳል፣ ይጠፋል። እድል መስጠት እሱ በሌለበት ፍቅሩን ስታነግሽ ነው በአሁን በማነሳቸው ድርጊቶችሽ ፍቅሩን ስታነግሽኝ፣ ልብስ መልቀቅማችሁ ስለዚህ ያ ደግሞ የሚያስደርግሽ ምንድን ነው? እሱ ድል እንዳለው እንዲያስብ እንዲያደርግ ታደርጊዋለሽ። ከደወለ ላጣርግሽ ታነሻለሽ፣ ቴክስት ሲያደርግ ትመልሻለሽ፣ ሲመጣ ትቀበያለሽ፣ እንገናኝ ሲልሽ እሺ ትይዋለሽ። ምንም ሲያደርግ እንደ ጓደኛም እንደ እህቴ መሆን ትችያለሽ ሲልሽ እሺ እምትይው ከሆነ ኃይል እንዳለው አንቺ ላይ ያስባል። ነገር ግን በቃ ችላለሽ፣ ዘጋሽ፣ ተለያያችኋል፣ ታለቀ ማንም ነው እሱ ያበቃል። ስልክም መደወልም አንቺ እንኳን አንቺ ልደውል፣ እሱ ሲደውል አለማንሳት በጉፍ እንጠብቃለን የጎዱንን ሰዎች ደወሉ አልደወሉም ችላ ያሉን ሰዎች መጡ እንገናኝ አሉን አላሉን የሚለው ግን በጉጉት እንጠብቋለን ምን ልንፈጥር ነው ግን እኔማ ይገባል ድጋሚ እኮ ያንኑ ህመም ይሰጠናል ደጋግመሽ ከምትወስዱ ያንን ህመም ኩሩ ሁኝ ኩሩ ሁኝ በቃ እድል እንደሌለው በቃ አምልጠሸዋል እንዳምለጥሺው ላይ አይገባል ይነቃል እንዲንችና ነው የሚለው ምክንያቱም ፊልም አድረግ ይጀምራል ፍቅርሽን በሀይወድሽ እራሷን መውደድ ይጀምራል አንቺን ምክንያቱም በቃ እንደዚ ዓይነት ሴት ውስጣቸው ናት። በቀላሉ ማያገኟት ከሄዱ ማይመለሱባት እድል እንደሌላቸው ወይም እድልን ማሰጣቸውን በሯም ዝግ የምታደርግባቸውን ሴት በጣም ነው የሚወዱት። ኢነርጂ ታስወጣዋለቻ፣ ታስለፈዋለቻ፣ ታመላልሰዋለቻ። የዛ ደውሎ ካላነሳ እኮ ደግሞ ይደውላል። ቴክስት ልኮ እኮ ካልመለስሽ ደግሞ እኮ ቴክስት ይልካል። ግን የአቅም ይኖርሽ ቆንጃ፣ የአቅም ይኖርሽ እድል እንደሌለው አታሳዩ። በቃ የተፈጠረ ምን አርጌ አሁን የሚለውንም ባለማለት ባለምንም ምን ባለምን ለማጥ ያንን በማቆ ራስሽ ላይ በማትኮር ጊዜ ሰጪው እንደሌለ ለሱ የተረፈሽ እንደሌለ በማሳየት ነው እንዲጸጽተው ማረግ ምቹ አንቺ ላይ ያደረገውን ነገር እድል እንዳለው ከ50 ዓመት በኋላም ሲደውል በአምስት ደቂቃ መታነሽ ሰከንድ መታነሽ ለት ምትመልሽለት ነው ወይ ነው የምትይ ከሆነ አለቀልሽ፣ አለቀልሽ። በቃ ተመሳሳይ ድርጊቱን ይፈጽማል። ያንን እድል አትስጭው። የዛኔ እንዴት እንደሚጸጸት ታያለሽ፣ አንቺን በመተው ወይ ችላ ማለቱ። ሐሳቤን ከወደዳችሁት ከተቀበላችሁት፣ እና ይሰራል ብላችሁ ካማራችሁ ተግባር ላይ አውሉ። ለእኔ በላይ ካሳውቁኝ፣ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ኑልኝ።